እኛ የምንዋጋው የምንጋደለው ለአንድ ሃይማኖት ለማህተቤ ብዬ ነው የምዋጋው። እነዚህ እንዚያ አካሎች ናቸው ሙስሊሞችን እያጠፉ ያሉት፣ የእምነት አባቶችን እየገደሉ፣ ትግል የለም። ምስኪን የሆኑ የእምነት አባቶችን መስጊድ ውስጥ ገብቶ እየገደሉ እየረሸኑ፣ ትግል የለም። ለአማራ ህዝብ እታገልለታለሁ የአማራን ህዝብ ችግር እፈታለሁ ብሎ የወጣ ኃይል የአማራ ህዝብ እንደ መጋረጃ ሽፋን ነው እንጂ ለአማራ ህዝብ የሚታገለው ትግል የለም። ወሎ ላይ የተፈጠረው ግፍ የሙስሊሙ ደም እያነፈነፉ የሚጠማቸው የሆኑ አካሎች፣ አሸባሪ የሆኑ አካሎች መስጊድ ውስጥ ዒባዳ እያደረጉ ያሉ በዛ ላይ በዕልማቸው አንቱታን ያተረፉ ወላሂ የተገደለው ኢማም ምናልባት ሺዎች ሰዎች የማይፈቅዱት ሰው ምንም ባላደረጉበት ሀገር ሰላም ነው ብለው በተቀመጡበት መስጊድ ሰብረው ገብተው ነው የገደሏቸው፣ ያጠቋቸው። ዛሬ ቤት መቀመጥ፣ ስራ ቦታ ላይ መሆን፣ መንገድ ላይ መሆን፣ ከሀገር ሀገር መውጣት ስጋት ከመሆን አልፎ መስጊድ መቀመጥ እንኳን ስጋት የሆነበት ዘመን ሊደርሰው፣ ሰምታችኋል። እኛ የምንዋጋው የምንጋደለው ለአንድ ሃይማኖት ነው። አይማኑስ ለማህተቤ ብዬ ነው የምዋጋው። እነዚህ አካሎች ናቸው ሙስሊሞችን እያጠፉ ያሉት። ስማቸው ማንም ይሁን ማንም፣ ሙስሊሙ ማህበረሰብ ዛሬ የአማራ ክልል እስልምና ጉዳዮች መግለጫ እንዳወጣው የሁል ጊዜ ተግባራችን ነው፣ መግለጫው የሁል ጊዜ ተግባራችን ሊሆን የሚገባል። ሙስሊሙ እርስ እርስበርሱ ሊጠባበቅ ይገባል። ሊጠብቀን የሚችል አካል ማንም የለም ከአላህ በታች እርስ በርሳችን እኛ ጎረቤት ነን፣ ስልክ ግን አንተዋወቅም አይደለም። አንድ ቤት ላይ ሲደበደብ እያየን አንሞታ ነገ ተራው የኛ ቤት እንደሚሆን ግን ልናውቅ ይገባል። ራሳችንን መጠበቅ ማን ነው የሚከለክለው? ለምንድን ነው ያቃተን? ለምንድን ነው ያቃተን? ስለዚህ ራሳችንን በየትኛውም መንገድ መጠበቅ መቻል ይኖርብናል። ምንም አካል ይሁን ምንም ጭራት ተደርገው አውሬ ተደርገው ከነሱ በላይ ሃያል የለም ተብሎ ተደርጎ ጭንቅላታችን ላይ ተስለዋሉ። እንደኛው ሰው ናቸው። ማዘጋጀት ያለብን መዘጋጀት ያለብን ነገር ማዘጋጀትና መዘጋጀት አለብን። አላህ ነው የተናገረው አይደል? እኔ እኮ አይደለሁ وأعدوا لهم ما استطعتم من قوة ومن رباط الخيل ترهبون به عدو الله وعدوكم የአላህን ጠላትና የራሳችንን ጠላት የምትደርሱበት የምታጠቁበትን ነገር ዝግጅት ቅድመ ዝግጅት ያስፈልጋቸዋል፣ ሙስሊሞች እያለ ነው። እኛ አንሰማማለን እንጂ አላህ። ሙሲባው ሲመጣ ብቻ መደናቀድ ምን ዋጋ አለ? ሸሪዓው ነግሯል እኮ ቤትን ሰብሮ ሲገባ፣ መስጊድን ሰብሮ ሲገባ፣ አንተ ወንድ አይደል? ወላሂ ወንድ ኮን ወመንኩት ይላል ወመን ቁቲለ ዱነ አህሊሂ ፈሁወ ሸሂድ፣ ወመን ቁቲለ ዱነ ማል ፈሁወ ሸሂድ፣ ወመን ቁቲለ ዱነ ነፍሲሂ ፈሁወ ሸሂድ። ነፍሱን ለመከላከል ራሱን እየተከላከለ ቤተሰቦችን እየተከላከለ ሚስቱን እየተከላከለ ልጆቹን እየተከላከለ ንብረቱን እየተከላከለ የገደሉት ከሆነ ይህ ሰው የምንም ሸኬነው ጀነት ሊገባው እጅ መስጠት አይደለም እስከምትሞት ለአንድ ነፍስ እስከምትሞት ድረስ ልትታገለው ይገባል። ሙስሊም እንደዚህ አይነት ባህሪ የለው። ተመቶ ማልቀስ የሙስሊም ባህሪ አይደለም። ሁሌ ሲገደሉበት ብቻ እየየ ማለት የሙስሊም ባህሪ አይደለም። ነገ ማን ላይ እንደተደቀነ እንደተወሰነ። ጊዜ ደግሞ ጋፋ አግኝተር ነበር አይደል? እፎይ ብለን ነበር። ኢማሞች ይገደላሉ በየክፍለ አገሩ በየመንገዱ የሚታገዱት እነሱ ናቸው። ኢማሞቻችን፣ ኡስታዞቻችን፣ ዱዓቶቻችን ኢትዮጵያ ውስጥ የምንኖር ሙስሊሞች ሳንሆን ኢትዮጵያዊ ሙስሊሞች ነን። ይሄ ደግሞ ድሮ አፄዎች በኛ ላይ ሲያፈራርቁት ሲፈጽሙ የነበረው ግፍና መከራ አሁን ላይ ማንም ነጃሳ የሆነ ሰው እኛ ላይ ይህን ነገር እንዲፈጽም እድሉን አንሰጠውን ሊያገኝም የማይችል ስለዚህ ምንድነው ማድረግ ያለብን እራሳችንን በተጠንቀቅ ራሳችንን ለመጠበቅ መሞከር አለብን ጠላት አይተኛልንም እንቅልፍ የለውም የኛ ሁኔታ የኛ መብዛት የኛ ሰላማዊ መሆን ወላሂ እራስ ብታት ሆኖባቸዋል ግን ለዚህ የሚያበቃል ደግሞ የኛ መርመጥመጥ